ብፁ ወቅዱስ አባታችን ብፁ የቅዱስ ዋና ጸሐፊ ብፁ ጠቅላይ ዋና ስራ አስኪያጅ ብፁ የሀገረ ስብከታችን ሊቀ ጳጳስ አቡነ ህርያቆስ ብፁዓን አበው ሊቃነ ጳጳሳት ክቡራንና ክቡራት የዚህ ዓለም አቀፍ ታላቅ ጉባኤ አባላት እንኳን አደረሳችሁ እያልኩኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በብፁዕ አቡነ ህርያቆስ የአዲስ አበባ እና ሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ የሚመራው የአዲስ አበባ ሀገረ ስብከት የ2017 ዓ.ም የሥራ አፈጻጸም ሪፖርት። የአዲስ አበባ ሀገረ ስብከት በስሩ ስምንት ክፍላተ ከተማ ያለው ከ250 በላይ አብያተ ክርስቲያናት ከ50 ሺህ በላይ አገልጋይ ካህናትና ሰራተኞችን ያቀፈ በብዙ ሚሊዮን የሚቆጠሩ የምዕመናን ተከታይ ያሉባት ርዕሰ መንበሯም ደገኛውና መናኙ የጸሎት አባት ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የሆኑ ላት ሃይማኖት የሆኑላት ከአራቱም ማዕዘን የሚመነጨውን መጠነ ሰፊ ፍላጎት እንደሁኔታው በ መያዝ በመያዝና ምላሽ በመስጠት የሚታወቁት የአስተዳደር ጥበብ ከፈጣሪ በተቸራቸው በብፁዕ አቡነ ሪያቆስ የሀገረ ስብከታችን ሊቀ ጳጳስ በሳል አመራር እየተመራ ቀን ከሌሊት በመስራትና በማሰራት እየተመዘገበ የተመዘገበውን ውጤት በአግባቡ የሚገልጽ ዘገባ ቀደም ሲል ከላክነው ሪፖርት ላይ በመካተቱ ታሳቢ ሆኖ በሀገረ ስብከቱ የተከናወኑ ችግር ፈቺ የሆኑና ዘመኑን የዋጁ ዘርፈ ብዙ በርካታ ተቋማዊ ተግባራትን ከብዙ በጥቂቱ እነሆ ብለናል። የቢሮ እድሳትን በተመለከተ ላለፉት አስራ ሰባት አመታት ምንም አይነት እድሳት ሳይደረግለት ቆይቶ እርጅና የተጫጫነውን የአገር ስብከቱን ህንፃ በልማታዊው አባት ብፁዕ አቡነ ህርያ ቆስ አማካኝነት አንድ በጎ አድራጊ ምእመንን በማስተባበር የውስጥ ክፍሉን በአዲስ ዲዛይን በመቀየስ ዘመኑን የዋጀና በቴክኖሎጂ የበለጸገ የቤተ ክርስቲያንን ልዕልና ከፍ አድርጎ በሚያሳይ መልኩ ጥገናና የውስጥ እድሳት ከተደረገለት በኋላ በብጹ አባታችን አቡነ ህርያቆስ ጋባዥነት ብጹ ወቅዱስ አባታችን አቡነ ማትያስ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ በተጨማሪም ብፁዓን አባቶቻችን የብፁ ወቅዱ ብጹ የቅዱስ ሲኖዶስ ዋና ጻፊ ብፁዕ ጠቅላይ ዋና ስራ አስካጅ ብፁዓን ሊቃነ ጳጳሳት የጠቅላይ ቤተ ክህነት ምክትል ስራ አስካጆችና የመምሪያ ኃላፊዎች እንዲሁም የሀገረ ስብከቱ ሰራተኞች በተገኙበት በይፋዊ ጉብኝት መልክ ተመርቆ ለአገልግሎት አገልግሎት እየሰጠ ይገኛል። ከዚህ በተጨማሪም የሀገረ ስብከቱ ህንጻ ውጪው በከተማ ማደስ መርሃ ግብር ስለታደሰ ግቢው ደግሞ በአስፋልትና ልዩ ልዩ ተቋማዊ ልማት በዘመናዊ መልኩ እየተሰራ ብዛቸው ተፈናቅለው የነበሩና ጉዳያቸው በቅዱስ ሲኖዶስ ደረጃ የነበረው ነበረው የሀገረ ስብከቱን መልካም ስምና በጎ ገጽታ ያጎደፈውና ለተቋማዊ ስራ ማነቆ ሆኖ የቆየ ይህ አጀንዳ ነው። በዚህ የተነሳ ተፈናቃዮች ከአፋቸው ላይ የተነጠቀውን እንጀራቸውን ለማስመለስ በጠቅላይ ቤተ ክህነት፣ በየፍርድ ቤቱ፣ በመንግስት መስሪያ ቤቶች ፍትህ እናገኝበታለን ብለው ባመኑበት ቦታ ሁሉ ሲንቀሳቀሱ መቆየታቸው እሙን ነው። ይህንን መራራና አሰቃቂ ክስተት ለመፍታት እንባቸውን ለማበስ ከስራቸው ሁሉ ለቅዱስ ሲኖዶስ ውሳኔ ለተፈናቃዮቹም ቅድሚያ በመስጠት እስከ ምሽቱ ሶስትና አራት ሰዓት ድረስ በማምሸትና የማጣራት ስራ በመስራት በመጀመሪያ ዙር ስልሳ ስምንት ለሶስት አመት የተንከባለለ የይጽደቅልን ጥያቄ ስልሳ እና በሁለተኛው ዙር ዘጠና ሰባት ተፈናቃዮችን በድምሩ መቶ 157 ተፈናቃዮችን ሰበር ዜና በሚመስል መልኩ በአንድ ቀን ደብዳቤ በማውጣት የቅዱስ ሲኖዶስን ውሳኔ በብጹዕነታቸው ቁራጥ አመራር ሰጪነት አንድም ሰራተኛ ሳይፈናቀል በጠቅላላው 225 ሰራተኞችን በመመደብ ለአንዴና ለመጨረሻ ጊዜ ለቅዱስ ሲኖዶስና ለተፈናቃዮች ቤተሰቦች ጭርፍት በሚሰጥ መልኩ የተፈናቃይን ምዕራፍ ለመዝጋት ተችሏል። ለዚህ እናመሰግናለን። ለዚህ ታላቅ ስኬትም ለዚህ ታላቅ ስኬትም አዲስ በጀት ከፍተው ተፈናቃይን ለተቀበሉልን የአዲስ አበባ አድባራትና ገዳማት አስተዳዳሪዎች ምክትል ሊቃነ መናብርትና ባለ ድርሻ አካላትን ሁሉ ይህ አለም አቀፍ ታላቅ ጉባኤ እንዲያመሰግንልኝ በታላቅ አክብሮት እንጠይቃለሁ። የተጀመረው መልካም አስተዳደር በዚህ ይበልጥ ዘምኖ ይቀጥል ዘንድ ስልጠናና ምክክር ጉባኤ አስፈላጊ መሆኑን በማመን በብጹዕነታቸው ሀሳብ አመንጪነት በአስተዳደር ጉባኤ ጸድቆ የሀገረ ስብከቱና የክፍላተ ከተማ ስራ አስኪያጆችና መላው ሰራተኞች የገዳማትና የአድባራት አስተዳዳሪዎችና ዋና ዋና ጻፊዎች ምክትል ሊቃነ መናብርትና የሰንበት ትምህርት ቤት ተወካይ የሂሳብ ሹሞችና ቁጥጥሮች ከነ ምክትሎቻቸው እንዲሁም በሀገረ ስብከታችን ውስጥ የሚገኙ ሊቃውንት ተደራሽ ለማድረግ የጉባኤና የመንፈሳዊ ኮሌጆችን መምህራን በማሳተፍ ለዚህ ጉባኤና ምክክር የሚመጥኑ ታዋቂ መምህራንን በመጋበዝ በ ልዩ ልዩ ስርዓተ አርእስተ ጉዳዮች ዙሪያ ለተከታታይ ስድስት ቀናት ስልጠናና ምክክር ተካሂዷል። ልማትን በተመለከተ አሮጌው ቄራ በሚባል ስፍራ ለመስራት የታቀደው የሀገረ ስብከቱ ግራውንድ ስሪ ጂ ፕላስ ፎርቲን ሚክስድ ህንጻ ስራ ከ8 ዓመታት በፊት ተጀምሮ የቅድመ ክፍያ ተከፍሎና የሳይት ርክክብ ተደርጎ ግንባታው ቢጀመርም ከመሬት እንኳን መውጣት ባለመቻ ጉድጓድ ውስጥ ውሃ ሞልቶበት ግንባታው ሙሉ በሙሉ በመቆሙና ምንም አይነት ለት በመቆየቱ ኮንትራክተሩ ባሳየው ከፍተኛ የአፈጻጸም ድክመት ቀደም ሲል ውሉ መቋረጡ ግልጽ ነው። በመሆኑም ይህ መቋረጡን ተከትሎ ቅድመ ክፍያውንና ያልተሰራበትን ገንዘብ ለማስመለስ ብፁዕነታቸው ሀገረ ስብከቱን እንደተረከቡ ልዩ ትኩረትና ቅድሚያ በመስጠት የሙያ ስብጥር ያለው ቡድን አቋቁመው ውይይት በሚደረግባቸው ነጥቦች ላይ እንዲሁ ሳይቱን ከተረከቡ ኮንትራክተር ጋር በአጠቃላይ ከ19 ቀናት በላይ እለአስጨራሽ ውይይት ከተደረገ በኋላ ሳይቱን መረከብ ተችሏል። ሥራ ላይ ያልዋለውን ገንዘብ በተመለከተ ገንዘቡን ለማስመለስ የቤተ ክርስቲያን የቁርጥ ቀን ልጆች የሆኑትን የምህንድስናና የሕግ ባለሙያዎች አማካኝነት ሕጉ በሚፈቅደው አግባብ ምክክር ላይ እንገኛለን። እሪ ሥራውንም ለማስቀጠል የሀገረ ስብከቱ አስተዳደር ጉባኤ ወስኖ ከጠቅላይ ቤተ ክህነት እና ከሀገረ ስብከቱ እንዲሁም ከበጎ ፈቃደኛ የቤተ ክርስቲያን ቅድ ልብባላቸው ላይ እንገኛለን። የክፍላተ ቢሮችን ከኪራይ ለማለ በወቅቱ የአዲስ አበባ ሀገረ ስብከት አሁን የደቡብና ምዕራብ አፍሪካ ህጉረ ስብከት ሊቀጳጳስ የሆኑት ብፁዕ አቡነ ሄኖክ ጥረት በመንግስት ለሁሉም ክፍላተ ሰረተ ድንጋይ የተቀመጠ በመሆኑ ግንባታውን ለማስጀመር በዝግጅት ላይ እንገኛለን። በሌሎችም ገዳማትና አድባራት የቤተ ክርስቲያንና የልማት ሥራዎችን ለመገነባት በርካታ እብነ መሠረት ተባርከው ተቀምጠዋል። የኮሪደር ልማት ፕሮግራሙ ያስገኘልንን በረከቱን ለበጎ አጋጣሚ በመጠቀም በተለያዩ አድባራትና ገዳማት ተሰርተው የተጠናቀቁ ግዙፍ የልማት አውታሮችን በብፁ አባታችን አቡነ ሕርያቆስ ጋባዥነትና መሪነት በብፁ የቅዱስ ሲኖዶስ ዋና ጸሐፊና በብፁ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ተባርከውና ተመርቀው ገቢ በማስገኘት ላይ ይገኛል። ሌሎችም በተመሳሳይ መልኩ በአባቶቻችን እጅ ተባርከው ወደ ራስ አገዝ ልማት ገብተዋል። ስብከተ ስብከተ ወንጌል ያለውንና የሚመጣውን ትውልድ መቅረጫ ማሽንና ዲጂታሉን ዓለም ማያ አጉሊ መነጽር እንደመሆኑ መጠን በበጀታ ወንጌል በመቀናጀት በሁሉም ገዳማትና አድባራት ስብከተ አገልግሎት ለምዕመናን በአግባቡ ተሰጥቷል። በውጤቱም ምዕመናን ሃይማኖታቸውን ጠብቀውና በትሩፋት ጎዳና የላ ላይ ጸንተው እንዲቆሙ ተደርጓል። ካህናት አስተዳደር፣ የመስቀል ደመራ፣ የበዓለ ጥምቀት፣ የገብረ ሰላም፣ የብጹ በዓለ ሲመት ዲፕሎማት የመንግስት የመንግሥት ለቁጥር የሚታክቱ ካህናትና የምመን ተከታዮች በተገኙበት መርሃ ግብሩን ጠብቆ እጅጉን በደመቀ መንፈሳዊ ስነስርዓት እንዲከበር ሆኗል። ሕግ አገልግሎት በሕግ በኩል ሀገረ ስብከቱ የሕግ አገልግሎቱ በኩል ያለው ውስን የክስ መዝገቦች እንዳሉ ሆነው አስራ ዘጠኝ አብያተ ክርስቲያናት የሚጠቀሙበትን የባህለ ጥምቀት ቦታ ላይ ይዞታቸውን እንዲሁም ግለሰቦች ጋር ከፍተኛ ክርክር በማድረግ ስፋቱ 12687 ካሬ ሜትር የሆነውን ቦታ መረከብ ተችሏል። ሰበካ ጉባኤ በበጀት ዓመቱ የምርጫ ጊዜያቸውን ያጠናቀቁ በስምንቱም ክፍላት ከተማ አድባራትና ገዳማት 52 አዳዲስ ምርጫ እና 11 የማሟያ ምርጫ በሰላም በሰላምና በቃለ ዓዋዲ ሕግ መሠረት ተከናውኗል። ምግባረ ሰናይ በርካታ ተቋምና ግለሰብ ተኮር ሥራዎች በሰፊው ተሰርተዋል። ከነዚህም መካከል በእንጦጦ ደብረ ኃይል ቅዱስ ራጉኤል ቤተክርስቲያን ከስበካ ጉባኤ ጋር ስምምነት በማድረግ የአብነት ትምህርት ቤትና ሌሎች ግንባታዎችን ለማካሄድ 49 ሄክታር መሬት ቦታ ለመረከብ ስምምነት ላይ ተደርሷል። ቅርስና ቱሪዝም ጥንታዊውንና የባለ ብዙ ታሪክ ባለቤት የሆነው ለኢትዮጵያ ቅብአ መንግሥት የጎላ ድርሻ ያለው የመናገሻ ገነተ ጽጌ ቅዱስ ጊዮርጊስና የመንበረ መንግሥት መንግስት ግቢ ቅዱስ ገብርኤል አብያተ ክርስቲያናት በዘመኑ እርዝማኔ እድሳት ያስፈልጋቸው በመሆኑ ከሀገረ ስብከቱና ከሚመለከታቸው ባለድርሻ አካል ፈቃደኛ ፈቃድ በመውሰድና ቅን ልቦና ባላቸው ምዕመናን የገንዘብና የእውቀት አስተዋጽኦ ቅርስነታቸው እንደተጠበቀ ሆኖ በመታደስ ላይ ቅዱስነታቸውና ብጹዓን ሊቃነ ጳጳሳት የውጭ ሀገር አምባሳደሮች፣ ቱሪስቶች፣ እጅግ በርካታ ምእምናን በተገኙበት በደመቀ መንፈሳዊ ስነ ስርዓት ተከብሯል። ሌሎችም በመታነጽ ላይ ያሉ በርካታ አብያተ ክርስቲያናት ግንባታቸው ተጠናቆ ቅዳሴ ቤታቸው ተከብሮ አገልግሎት በመስጠት ላይ ይገኛሉ። ሂሳብና በጀት ከአምናው ከሁለት ሺ አስራ ስድስት ዓ.ም ብልጫ አንድ መቶ ሰባ አምስት ሚሊዮን ሶስት መቶ ስልሳ ሁለት ሺህ ሁለት መቶ ሀምሳ ነጥብ ዘጠና አምስት ብልጫ በማስመዝገብ በዘንድሮ በበጀት አመቱ ስምንት መቶ ሰባት ሚሊዮን ሰላሳ ዘጠኝ ሺህ ሰባት መቶ ስልሳ ስድስት ነጥብ አርባ አምስት ወደ ጠቅላይ ቤተ ክህነት ገቢ ሆኗል። ይሄንን ደክመው ያስገኙ የአድባራትና የገዳማት አስተዳዳሪዎች፣ ክፍላተ ከተማ ስራ አስካጆች ታታሪው ብፁዕ አባታችን አቡነ ርያቆስንና የአዲስ አበባ ማይበረ ካህናትን ማይበረ ምእመናንን መላውን የጉባኤ እንዲያመሰግንልኝ እጠይቃለሁኝ። እስሊፑን ብፁዕ አባታችን አቡነ ርያቆስ የሀገረ ስብከታችን ሊቀ ጳጳስ ለብፁዕ ወቅዱስ አባታችን ያስረክቡልናል። ብፁዕ ቅዱስ አባታችን፣ ብፁዋና ስራ አስኪያጅ፣ ብፁዋና ጸሐፊ፣ ብፁዋና አበው ሊቃነ ጳጳሳት፣ የተከበራችሁ የጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ የአድባራትና የገዳማት አስተዳዳሪዎች፣ የአህጉረ ስብከቱ ስራ አስኪያጆች፣ የሰበካ ጉባኤ ተወካዮች፣ በጠቅላላ በዚህ ታላቅ መንፈሳዊ ጉባኤ ላይ የተገኛችሁ ሁሉ እንኳን